አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሰላም ሰላም። ላይ ያለው ሀባይም፣ እንዴት ናችሁልኝ? ሮመዷን ውስጥ እንዴት ይዟችኋል? እንዴት እያደረጋችሁ ነው? ማሻ አላ ነው በጣም ይመቻል። አብሽሩልኝ፣ እየበረታችሁ ሀባይም። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ይቅርታ አይኔን አሞኛል፣ ሳይነስ ምናምን ስላለብኝ በጣም አይኔ ያመኛል። ህቶች ሄዱ አድርጉልኝ። እና ዛሬ በሌላ ቪዲዮ የመጣሁበት አንዲት ጠይቃኝ ነው ዙሮ በጠየቀችኝና ደግሞ እኔ በማውቀው ይሄ ነው የሚሆነው ብዬ በማስበው ነገር ነው። እሱን ልመልስላት የመጣሁት ታባይ እህቴ፣ ልጠፋ ነበረ ነበር። ነገር ግን ሴም በአሻራ እና በአይዲ ካርድ ነው ያወጣሁት። ስለዚህ ሴሙን ብሰብረው ሰዎቹ ፈልገው ያገኙኛሉ የሚል ጥያቄ ነበር እህቴ ያስቀመጠችልኝ የሆነ ሆነ ቦታ ቪዲዮ ላይ ማለት ነው። ታባይ አዎ እነሱ በማንኛውም ሰዓት ይሁን በተ እኛ አስር አመትም ጠፍተን አራት አመትም ሁለት አመት የሚሆን ሀባይም በጠፋንበት ሰዓት ጠፍተን በተገኘንበት ሰዓት ለምን አስራ አመት አይሆንም? ያገኙናል። ትግን ትንገኝ አሻራ እንሰጣለን። በተለይ ተንትን የምንጠፋ ተኩንትራት የምንጠፋ ልጆች ምንም ይሁን እንገኛለን። በተገኘን ሰዓት ያሴም አይደለም ያሴም ሳይሆን ያንን ሴም ሳይሆን የሚያስጨንቅሽ ሸቴ ያሴም እኮ የመጣው ከአይዲ ካርድሽ ነው ማለት ነው። እና እስቲ ቆይ አይዲ ካርድ ያለኝ እኔ እስቲ ቆይ አይዲ ካርድን ላሳያችሁ። ላንጣና አሊያስኳትም ሀባይ ይሄው ተመልሻለሁ። ሀባይ ወቼ አይዲ ካርድ ላሳያችሁ። አይዲ ካርድ እኔ ሁል ጊዜም ከኔ ከራሴ ነው የሚኖረው ማለት ነው። ሀባይ ይሄው ከራሴ ጋር አይዲ ካርዲ አለኝ ማለት ነው። ስለዚህ አይዲ ካርዲን የምትሰጠኝ ልትጠቅመኝ ሳይሆን አሁን ይህን ላሳይባችሁ ላሳያችሁ ያልኳችሁ ማለት ነው። አይዲ ካርድ እንኳ ራሱ ቢኖረን እንደማይጠቅመን ነው እርግጠኛ። ይህን ቢጠቅመኝ አትሰጠኝም ነበር። ይሄ የሚጠቅመኝ መቼ ነው መሰናችሁ? እሷ ጋር እስካለሁ ድረስ ነው። ይህን ይዤ እኔ ብጠፋ እያዛለሁ። እንደውም የተተገኘብኝ የባሰ ነው። ቶሎ ብለው ወደሆነ ይሄንን ኮምፒውተር ላይ እንትን ብለው እያዛለሁ ማለት ነው፣ ፖሊሶች ማለት ነው። እና አይዲ ካርድ ስላለን በእጃችን፣ አሁን ለታም ቪዲዮ ሰርቻለሁኝ እና ደግሞ ሴም ሴሙን ስለሰበር ነው ሴሙን ተስልኪ አውጥቼ ስለሰበርኩት፣ ወይም እህታችን አውልቃ በቃ ስለሰበረችሁ ማለት ነው። ምንም እማትያዝበት ምክንያት የለም። የቱ ጋር መስራችሁ? እኛ የምንያዝበት ዌት መሰራችሁ? ባይ ገና ከሀገራችን ስንመጣ ኤርፖርት አለ። ኤርፖርት የአይን አሻራ አለን በአሰራራችን ጣጣችን ፈርመናል። ፈርመን ነው እዚህ ሀገር የገባ ነው። ሳውዲ ይሁን ዱባይ፣ ኩዌት ይሁን ኳታር ስንገባ የአይን አሻራ አለ። የእጅ አሻራ አለ። የአይን አሻራ አለ። የአይን አሻራው የት ነው የሚሄደው? ወደ ቢሮ ይሄዳል። ከቢሮ ለሰዎቻችን ይሰጣቸዋል ሰዎቻችን ደግሞ ምን ያደርጋሉ? መስራቹ ያመጦቻችን ማዳሞቻችን ምን ያደርጋሉ? ይቃማ ያሰሩልናል። በዛ በአሻራችን ያ አሻራ አለበት ዛው ወረቀት አይ ማለት ነው አባይ የአሻራ የሰሩ ጣታችን አሻራ አለበት፣ የአይናችን አሻራ አለበት። ይቃማ ታሰሩን በኋላ ይችን ይቃማችንን ሰጥተውን በዚች ነው ያሁን ሴም ገር በራሴ ነው በራሴ ሁለት ወር ሙሉ ጠብቄ እስከዛ ድረስ ሴም የለኝም። ይሄንን ሰጥታኝ ነው በሴም ሴም በራሴ በኢቃማዬ የዋጣሁት ማለት ነው። ስለዚህ እኛ ሴሙ ሳይሆን ይሄ ይሄ መኖሪያ ፍቃድ ሳይሆን ትልቁ እንትኑ የሚያስይዘን ነገር የቱ ጋር መሰላችሁ? ምን እያዘው መጨረሻ ላይ ኤርፖርት እንያዛለን። ኤርፖርት ልክ በተያዝን ሰዓት፣ ማንኛውም ቦታ ፖሊስ ይዞ ወዲ ቢሮ ወዲ እስር ቤት ቲወሲን እስር ቤት ሰማችንና የአይን አሻራችን ይታያል ኮምፒውተር ላይ መቼ እንዲገባን ማን እንዲያመጣን እዛ ሀገር የተካቢው ነበር የምንሰራው የቤት ቁጥራችን ያለንበት የተረከቡን ሰዎች ማንኛውም ስም አለዛ ቦታ። ስለዚህ አስር አመትም ቢሆን ሲም ሰበርን፣ የቃማ ይዘን ጠፋን፣ ፓስፖርት ይዘን ጠፋን፣ ምንም ይሆን ያቺ ተይዛ እስር ቤት መግባት አይቀርም። ይሄንን አስባችሁበት መሆን አለበት እናንተ መጥፋት ያለባችሁ ማለት ነው እህቶቼ። ለመጥፋት ብዙ ጊዜ እንት እድል አትስጡት። እውነቴን ነው የምላችሁ። ግን ታቅም በላይ ተሆነ፣ አስቸጋሪ ተሆነ ጥፉ። ለምን ለምሳሌ አገሬ በቃ የምትልከኝ ከሆነ ምግብ ከሌለ ብዙ ነገር ያኔ ብዙ የምጎዳበት ነገር ካለ እጠፋለሁ ማለት ነው። ግን በሰዓቱ ደሞዝ እየሰጠችኝ የምበላው ምግብ ካለ ያኔ እኔን በቃ እኔን የሚመለከት ነገር ምንም ካልሆነ ስራ ፈርቼ ወይም ደመወዝ አነሰኝ ብዬ አልወጣም። ብዙዎቹ አሁን የሚጠፉት ደሞዝ አነሰን ነው ደሞዝ አንሶን እኛ በአንድ ሺ ብር አንሰራም በሺ ሁለት መቶ አንሰራም ይላሉ ሀባይ እና እህታችን አንቺ ሴሙን ሰበርሽም አልሰበርሽም አንቺ መጨረሻ ላይ መያዝሽ አይቀርም ፖሊስ እጅ መግባትሽ አይቀርም ፖሊስ እጅ ገብተሽ መጠየቅሽ አይቀርም ዝም በኩንትራት የመጣችሁ በባህር የመጣችሁ እንግዲህ ማንም አይጠይቃችሁ ያ በባህር የመጣችሁ ያው በእስር ቤት ብቻ ነው ተጠያቂነት የለውም ግን በኩንትራት በኤርፖርት የመጣችሁ ሽቶች መዳምሽ ያስቀመጣችሁ የዛሬ 10 አመት ለምን የዛሬ 20 ዓመት አይሆንም ያስቀመጠችው አንቺ ይዘሽ የጠፋሽ ሁሉ ነገር እንደገና እነሱ ማንኛዎቹም አረቦች እንትን አላቸው ሙሃሚ ተከራካሪ አላቸው ማንኛውም ሰው ተከራካሪ አለው። ስለዚህ እኔን ጠፍታለች፣ ተቤው ወጥታለች ብላ ትትናገር የሚከራከርላትን ሰው አስይዛለች። ያ ሰው ነው የሚጠራው በዛን ሰዓት። እኔ በተያዝኩ ሰዓት የሷ ተከራካሪ ይጠራል። ገባችሁ? ጠበቃ ማለት ነው። በኢትዮጵያ ጠበቃ ነው፣ በነሱ ደግሞ መሃሚ ይሉታል። ስለዚህ ለምን 30 ዓመት አይሆነውም? ተይዘሽ ፍርድ መቅረብሽ አይቀርም። ዝም ብለሽ አገርሽ የምገቢበት ነገር የለም ከዛም በኋላ ደግሞ እንግዲህ ሴትዮቱ ያው እንግዲህ ሰርጋ ጠፍታለች ትላለች። ይሄንን አርጋ ያኔ የሆነ እንትን አለ ፍርድ ቤት አለ። ያንዲ ብዙ ነገር የሚያደርጉበት ፍርድ ቤት የራሳቸው አለ። ስለዚህ እዛ ቦታ ሆኖ እንዴ ጠፋትሽ፣ እንዴ አጠፋትሽ፣ ሁኔታው ታይቶ እስር ቤትም መቼ እንደምትቆይ አታቂም። ዝሮ የመጥፋት ጭፍንነት ነው ጭፍንነት ነው። በእርግጥ ብር እናገኝ እንችላለን አንድ ሺህ ብር እንገዛ እንሰራ እንደው በመዳም ቤት ጠፍተን ደግሞ 500 ሺህ 200 ሺህ 2000 ሺህ ልንሰራ እንችላለን፣ የምንሰራበት ማለት ነው። ግን መጨረሻ ላይ ኪሳራ ነው። በቃ ጠፍተን፣ በተለይ ሳውዲ አረቢያ ታውቃላችሁ እንግዲህ ጉ ማለት ነው። ሳውዲ አረቢያ የጠፋ ሰው ያው በተያዘ ሰዓት ያው እስር ቤት ብዙ ጊዜ የመቆየት ቻንስ አለው። እንትና ሌላ ሀገር ለምሳሌ ዱባይ አለው ለምሳሌ በጠፋ አየር እስከሚሞላ ድረስ ብቻ ነው የሚቆየው። የዱባይ አየር የዱባይ እስር ቤት አየር እስከሚሞላ ድረስ ነው አገሬ እራትጀ ነው የሚልኝ። ፌስታልም አያሰጡም ማለት ነው እግርና እጃችን ብቻ ይዞ ለመግባት አየር እስከሚሞላ ድረስ ነው እንጂ ቶሎ ያስገባሉ። ሳዑዲ አረቢያ ደግሞ እንደዛ የለም። ስንትና ስንት ዓመት እህቶቻችን በእስር ቤት የበሰበሱ ነው ያንን ለመፍራት ደግሞ ሳዑዲ አረቢያ ምን ያደርጋሉ? ብዙ ዓመት ይኖራሉ ማለት ነው ሳይያዙ ወይ እጃቸውን ሳይሰጡ ወይም በቃ በዛ ላይ በቃ ቻንሳቸው እየሄደ ለምንድነው ብዙ ጊዜ ሳውዲ አረቢያ ትዳር ያለው ህቶች የመግባት ሀገራቸው የመግባት ቻንስ የላቸውም። ስለዚህ እዛ ግር ሲኖር አንድ ሰው ይወልዳል፣ ያገባል፣ ይወልዳል። በቃ ይህ ነው። ምንም ማረግ አይቻልም። የላ አማራጭ የለም። ለምን በትንሽ ሰዓት የምገቢበት እንትን የለሽም። አማራጭ የለሽም። እ ደርሼ እመጣለሁ የምትይበት የለሽም። ቤተሰቦችን አፈቁኝ፣ ልጆችን አፈቁኝ ብለሽ አገቢም ስለዚህ እኛ በምንጠፋ ሰዓት ሴም ሰበር ወዲያው ላለመያዝ አው ወዲያው ላለመያዝ ለምሳሌ አሁን ወጥቼ አሁን ላለመያዝ ሴሙን ሰብሬ ያው እንትን እላለሁ ማለት ነው። ወዲያው አያሲዘኝም፣ ግን መጨረሻ ላይ እያዛለሁ። በቃ መጨረሻ ላይ ፊትለፊት መገናኘታችን እኔና መዳም አይቀርም ማለት ነው። እኔና እሷ እንኳን ባንገናኝ እኔና ፍርድ ቤት እንገናኛለን። የትም አንቀርም። ማባይብና አወዳችኋለሁ አከብራችኋለሁኝ። ይሄንን ቢሰጡንም ባይሰጡንም አይዲያችንን ቢሰጡንም ባይሰጡንም ምንም እንትን የለውም ማለት ነው። እኔ እኔ እርግጠኛ ይሄ ነገር ቢጠቅመኝ አሰጠኝ ነበር። ይሄ ነገር ቢጠቅመኝ ነን ያትሰጠኝ እውነቴ ነው ማለት ለምን እንደማይጠቅመኝ ታውቃለች። ቢጠቅመኝ ብቻ ሁኔ ነው እኔ ሻ ባይብና፣ አወዳችኋለሁ አከብራችኋለሁኝ። እህታችን ባትጠፊ ደስ ይለናል፣ ግን ብጣፊም አስበሽበት ይሄንን አሁን ያወራሁትን ማሰብ አለብሽ ማለት ነው ብዙ ቦታ ላይ ማለት ነው አባይ እና አመሰግናለሁ ከኔ ጋር ስለሆናችሁ ላይክም ሰብስክራይብም አርጎ አላልኩም ብቻ አሞኛል እኔም ይቅርታ እስኪ ላይክም ሰብስክራይብ እያረጋችሁ ያረጋችሁ ቤተሰብ ሆናችሁ ወዳችኋለሁ አከብራችኋለሁ መልካም ሮመዳን አባይ